ሰላም እንደምን ዋላችሁ! የተከበራቸው ተመልካቻችን በዛሬው የስፖርታዊ መረጃዎቻችን እንግዲህ ሁለት መረጃዎች ነው ወደ እናንተ የምናደርሰው በዩሮፓ ሊግና በኮንፈረንስ ሊግ ዛሬ የግማሽ ፍፃሜ የጥሎ ማለፍ የመልስ ጨዋታዎች ይደረጋሉ። ስለ እነዚህ ጨዋታዎች ወደ እናንተ መረጃዎችን የምናደርስ ይሆናል። ከዚህም በመቀጠል በእንግሊዝ ሻምፒዮንሺፕ ወደ ፕሪሚየር ሊግ ለማደግ እንግዲህ የሚደረገው ፉክክር አሁንም ቀጥሏል። እንደሚታወቀው እንግዲህ በርንሊ እና ሊድስ ዩናይትድ ቀድመው አንደኛ እና ሁለተኛ ሆነው እንግዲህ በመቶ በእኩል መቶ ነጥብ ወደ ፕሪምየር ሊግ እንዳደጉ ይታወቃል። ሶስተኛው ወደ ፕሪምየር ሊግ የሚያድገው ቡድን ግን በጥሎ ማለፍ ጨዋታ እንግዲህ ሻምፒዮን የሆነው ቡድን ነው እንግዲህ ወደ ፕሪምየር ሊግ የሚያልፈው። የጥሎ ማለፍ ጨዋታዎች እንግዲህ ዛሬ ጀምሮ የሚደረጉ ነው የሚሆኑት። ከግማሽ ፍጻሜ ጀምሮ ነው እንግዲህ በደርሶ መልስ እስከ ፍጻሜ የሚጫወቱ ስለዚህ ከነዚህ ከአራት ቡድኖች እንግዲህ ማን እንግዲህ ሻምፒየን ነው ወደ ፕሪሚየር ሊግ የሚያድግ ሶስተኛ ቡድን ይሆናል የሚለውን እንግዲህ ከዛሬ ጀምሮ በሚደረግ የግማሽ ፍጻሜ ግማሽ ፍጻሜ የመጀመሪያ ዙር ጨዋታ እንግዲህ ይጀምራል። ስለዚህም እንግዲህ ሰፋ ያለ መረጃን ወደ እናንተ የምናደርስ ነው የሚሆነው። መጀመሪያ ግን የዩሮፓ ሊግና የኮንፈረንስ የዛሬው እንግዲህ ጨዋታዎችን እናንሳ። የዩሮፓ ሊግ የግማሽ ፍፃሜ የመልስ ጨዋታዎች እንግዲህ ዛሬ ሁለት ጨዋታዎች ናቸው የሚደረጉት። ቦዶ ግሊምት ከቶትንሃም ሆስፐርስ እንግዲህ ዛሬ ጨዋታቸውን የሚያደርግ ነው የሚሆኑት። ቶትንሃም ሆስፐር ባለፈው በሜዳው በለንደን እንግዲህ ሶስት ለአንድ በሆነ ውጤት እንዳሸነፈ ይታወቃል። ዛሬ ወደ ኖርዌይ ተጉዞ እንግዲህ ከቦዶ ግሊምት ጋር የመልስ ጨዋታውን የሚያደርግ ነው የሚሆነው። እንግዲህ ቶትንሃም ሆስፐሮች ይህ እንግዲህ የሁለት ግብ ልጫ ይዘው ነው እንግዲህ ወደ ኖርዌይ የሚያቀኑት ዛሬ። ስለዚህ በቶትንሃም ሆትስፐር በኩል ሶን ሆንግሚን፣ ጄምስ ማዲሰን፣ ድራጉሰን እንዲሁም ሉቃስ በርግቬል በዛሬው ጨዋታ ከጉዳት ጋር በተያያዘ ከዛሬው ጨዋታ ውጭ መሆናቸውን ተረጋግጠዋል። ስለዚህ ከነዚህ ጨዋታዎች ውጭ ነው ዛሬ ከቦደ ግሊምት ጋር ጨዋታው የሚያደርገው ተቶናም ሆስፐር ማለት ነው። ማንችስተር ዩናይትድ እንግዲህ በሜዳው በኦልድ ትራፎርድ ስቴዲየም ከአትሌቲክ ክለብ ጨዋታውን የሚያደርግ ነው የሚሆነው። ባለፈው እንግዲህ በአትሌቲክ ክለብ ሜዳ በስፔን እንግዲህ ማንችስተር ዩናይትድ ከሜዳ ውጪ ሶስት ለዜሮ አሸንፎ እንደተመለሰ ይታወቃል። ዛሬም በሜዳው በኦልድ ትራፎርድ ስታዲየም ጨዋታውን የሚያደርግ ነው የሚሆነው። እንግዲህ ለአትሌቲክ ክለብ አሳዛኝ ሁኔታ እንግዲህ በርከት ያሉ ተጫዋቻቸው በጉዳት ነው የሚገኙት። በእርግጥ የማንችስተር ዩናይትድ ተጫዋቾችም በጉዳት ነው የሚገኙት። ነገር ግን የ አትሌት ክለብ ወሳኝ ተጫዋቾች በጉዳት ከሜዳ ውጭ ሁነዋል ሆነዋል እንግዲህ የኢናኪ ዊሊያምስ ኒኮ ዊሊያምስ ዘ ዊሊያምስ ብራዘር የሚባሉት ማለት ነው ሁለቱም ወንድማማቾች በጉዳት ከዛሬው ጨዋታ ውጭ መሆናቸው ተረጋግጠዋል። እንደሚታወቀው ኦሃን ሳንሴት አስቀድሞ እንግዲህ በመጀመሪያ ዙር በነበረ ጨዋታ አልተሰለፈም ዳኒ ቪቪያናም እንግዲህ ባለፈው በመጀመሪያ ዙር ከማንችስተር ዩናይትድ በነበረ ጨዋታ በቀጥታ በቀይ ካርድ ከሜዳ እንደወጣ ይታወቃል ይታወቃል። ስለዚህ እነዚህ አራት ወሳኝ ወሳኝ ተጫዋቾች የአትሌቲክ ክልብ እንግዲህ ዛሬ በጨዋታው አይኖሩም። እንግዲህ ስለዚህ ለማንችስተር ዩናይትድ ጥሩ ዜና ነው የሚሆነው። በማንችስተር ዩናይትድ በኩል ሌዛንድሮ ማርቲኔዝ እንደሚታወቀው አስቀድሞ እንግዲህ አመቱን ሙሉ ከሜዳ ውጭ መሆኑ ይታወቃል። ዲያጎ ዳሎት፣ ማቲያስ ዲላይት እንግዲህ ጆሽዋ ዚርኪዚ፣ ቶቢ ኮለር እንዲሁም አይደን ሄቨን ከዛሬው ጨዋታ ውጭ መሆናቸው የተረጋገጡ ተጫዋቾች ናቸው። ስለዚህ በዛሬው የሁለቱም ቡድኖች ጨዋታ እነዚህ ተጫዋቾች ከጨዋታ ውጭ ናቸው። ሌሎች ተጫዋቾች ግን ለዛሬው ጨዋታ ዝግጁ መሆናቸው ነው እንግዲህ መረጃዎች የሚያሳዩ ስለዚህ አትሌቲክ ክለብ ለዛውም ከሜዳ ውጪ የ3 ለ0 ውጤት ቀልብሶ ወደ ፍጻሜ ያልፋል እንግዲህ የሚለውን እንግዲህ በጣም የሚከብድ ነገር ነው ስለዚህ ዛሬ አትሌቲክ ክለብ እንግዲህ በኦልድ ትራፎርድ ተሸንፎ እንደሚመለስ መረጃዎች ነው የሚጠቁሙት። ይከብደው ይችላል ጨዋታው እየተባለ ነው የሚገኘው። ስለዚህ የሚሆነውን አራት ሰዓት ማታ በሚጀምረው ጨዋታ አብረን የምንመለከተው ነው የሚሆነው። ሌላ ወደ ኮንፈረንስ ሊግ ስናመራ በኮንፈረንስ ሊግም እንግዲህ ሁለት ጨዋታዎች ይደረጋሉ። የግማሽ ፍጻሜ የመልስ ጨዋታዎች ፌሮንቲና ከሪያል ቤቲስ ጋር ጨዋታቸው እያደርጋሉ። ባለፈው ሪያል ቤቲስ በሜዳው ፌሮንቲናን እንግዲህ ሁለት ለአንድ አሸንፎ እንደነበር ይታወሳል። ዛሬ እንግዲህ በጣሊያን እነዚህ ሁለት ቡድኖች ጨዋታቸው የሚያደርጉ ነው የሚሆነው ቼልሲ ከ ከዱርጋርተን ጋር ነው ጨዋታው የሚያደርገው። ይህ የስዊድን ክለብ እንግዲህ ባለፈው ኢትዮጵያዊ እንግዲህ አይዛክ አለማየሁ በዚህ በቡድኑ የሚገኝ ኢትዮጵያዊ ተወላጅ የስዊድን ዜግነት ያለው ተጫዋች ባለፈው ቸልሲ ላይ አንድ ግብ አስቆጥሮ እንደነበር ይታወቃል። በቸልሲ አራት ለአንድ ይሸነፉ እንጂ ስለዚህ ዛሬም እንግዲህ ወደ ስታምፎርድ ብሪጅ መጥቶ እነዚህ ከቼልሲ ጋር የሚጫወት ነው የሚሆነው። በእርግጥ የአራት ለአንድ ውጤት ቀል ሰው ወደ ፍጻሜ ማለፍ ሊከብዳቸው ይችላል። ነገር ግን በስታንፎርድ ብሪጅ ዛሬ የመልስ ጨዋታቸውን የሚያደርጉ ነው የሚሆነው። በቀጣ ወደ ሻምፕዮንሽፕ መረጃዎቻችን ስናልፍ በእንግሊዝ ሻምፕዮንሽፕ እንግዲህ እንደሚታወቀው ከፕሪምየር ሊግ ሶስት ቡድኖች ይወርዱና ከሻምፒዮንሽፕ በየአመት ሶስት ቡድኖች ወደ ፕሪምየር ሊግ እንደሚያድጉ ይታወቃል። በዚህ አመትም ሌስተር ሲቲ፣ ሳውዛምበተና ኤፕስዊች ታውን አምና ከሻምፒዮንሽፕ እንግዲህ ወደ ፕሪምየር ሊግ ያደጉ ቡድኖች እንግዲህ በቀጥታ በዚህ አመት ከፕሪምየር ሊግ ወደ ሻምፒዮንሽፕ እንደወረዱ ይታወቃል። ከሻምፒዮንሽፕ ወደ ፕሪምየር ሊግ ለማደግ የሚደረገው ትንቅንቅም እንግዲህ ሁለት ቡድኖች ሊዲስ ዩናይትድ እንዲሁም በርን ላይ በእኩል ሞተ ነጥብ ክለብ ከሻምፒዮንሺፕ ወደ ፕሪምየር ሊግ ማደጋቸውን ይታወቃል። አስቀድሞ እንግዲህ ማደጋቸውን አረጋግጠዋል። ሶስተኛው የሚያድገው ቡድን ግን በጥሎ ማለፍ እንግዲህ ከሶስተኛ እስከ ስድስተኛ የሚገኙ አራት ቡድኖች በጥሎ ማለፍ እንግዲህ ጨዋታውን የጥሎ ማለፍ ጨዋታ አድርገው እንግዲህ ሻምፒየን የሚሆነው ቡድን ነው ወደ ፕሪሚየር ሊግ የሚያድገው ሶስተኛ ቡድን የሚሆነው። ስለዚህ እነዚህ አራት ቡድኖች ከግማሽ ፍጻሜ ጀምሮ ጨዋታቸውን ያደርጉና በግማሽ ፍጻሜ በደርሶ መልስ ተጫውተው ወደ ፍጻሜ ካለፉ በኋላ በፍጻሜ ሻምፒየን የሚሆነው ቡድን እንግዲህ ወደ ፕሪሚየር ሊግ የሚያድገው ሶስተኛ ቡድን መሆኑ ያረጋግጣል ማለት ነው። ስለዚህ ከሶስተኛው ጀምሮ፣ ሶስተኛ ሼፊልድ ዩናይትድ፣ አራተኛው ሰንደርላንድ፣ አምስተኛ ኮቨንትሪ ሲቲ፣ ስድስተኛ ብሪስቶል ሲቲ። እነዚህ አራት ቡድኖች በደርሶ መልስ የሚጫወቱ ቡድኖች ናቸው። በፍራንክ ላምፓርድ የሚሰለጥነው ኮቨንትሪ ሲቲ እንግዲህ እጅግ በሚገርም እንቅስቃሴ በአምስተኛ ደረጃ ላይ ነው የሚገኘው። ስለዚህ እነዚህ አራቱን ቡድኖች እንግዲህ የእጣ ድልድሉ ወጥቶላቸዋል። ብሪስቶል ሲቲ ከሼፊልድ ዩናይትድ፣ ኮቨንትሪ ሲቲ ከሰንደርላንድ እንግዲህ ጨዋታቸውን በደርሶ መልስ በማድረግ በፍጻሜ የሚያሸንፈው ቡድን ወደ ፕሪምየር ሊግ በርንሊና ሊድስ ዩናይትድን ተከትሎ የሚያድግ ሶስተኛ ቡድን ነው የሚሆነው። ስለዚህ ከነዚህ ሁለት ጨዋታዎች ዛሬ ብሪስቶል ሲቲ ከሼፊልድ ዩናይትድ ጋር አራት ሰዓት ማታ ላይ ጨዋታቸውን ያደርጋሉ። የመጀመሪያ ዙር ጨዋታቸው መሆን ነው። ነገ ደግሞ ኮቨንትሪ ሲቲ ከሰንደርላንድ ጋር ጨዋታቸውን እያደርጋሉ ከዛ ከ ከዛ ደግሞ ከአራት ቀን በኋላ የመልስ ጨዋታ አድርገው እንግዲህ በፍጻሜ ሻምፒዮን የሚሆነው ቡድን ወደ ፕሪምየር ሊግ የሚያድገው ሶስተኛ ቡድን መሆኑን እንግዲህ የሚያረጋግጥ ነው የሚሆነው። ስለዚህ ዛሬ ብሪስቶል ሲቲ ከሼፊልድ ዩናይትድ አራት ሰዓት ላይ የመጀመሪያ ዙር የጥሎ ማለፍ ጨዋታቸውን የሚያደርጉ ነው የሚሆነው። ስለዚህ ስለነበሩ መረጃዎቻችን ስላዳመጣቸውን እጅግ አድርገን ነው የምናመሰግነው። እንግዲህ አራት ሰዓት ላይ እነዚህ ሶስት ጨዋታዎች ዛሬ እነዚህ አምስት ጨዋታዎች ዛሬ አራት ሰዓት ላይ የሚጠበቁ ጨዋታዎች ናቸው። ስለዚህ ከጨዋታው በኋላ ውጤቱን ወደ እናንተ ይፋ የምናደርግ ነው የሚሆነው። እንግዲህ ዩቲዩብ ቻናላችንን ሰብስክራይብ ማድረግ አሁንም እንዳትረሱ። እንግዲህ መልካም ምሽት።